እንዴት ናችሁ? ሴቶች ዛሬ የምንነጋገረው በዙሪያሽ የሚገኝ አንድ ወንድ እነዚህን አሁንም ነግርሽን አራት ነገሮችን ሲያደርግ የምታየው ከሆነ አትጠራጠሪ፣ ያ ወንድ ይወድሻል ወይም ደግሞ ያፈቅርሻል ወይም ደግሞ ከእሱ ጋር እንድትሆኚ ይፈልጋል ማለት ነው። ቀጥታ ወደ ሀሳባችን እንገባለን። የመጀመሪያው ስለ አንቺ ህይወት ግድ የሚለው ከሆነ በቃ አጠቃላይ ስለ ህይወትሽ የሚጨነቅ አይነት ወንድ ከሆነ አትጠራጠሪ፣ ያፈቅርሻል ምን ማለት ነው ስለ አንቺ ህይወት ግድ የሚለው ማለት አንደኛ ስለ ጤንነትሽ የሚያጣራ የሚጠይቅ እንዴት ነሽ ደህና ነሽ ወይ ውሎሽ እንዴት ነበረ እያለ ስለ ዋልሹ ብሎ ስለ እያንዳንዱ ነገር የሚጠይቅሽ ከሆነ ያው በአካልም ተገናኝታችሁ ሊሆን ይችላል በሶሻል ሚዲያ በስልክ ቻት በማድረግ ሊሆን ይችላል ብቻ በተለያዩ ምክንያቶች አንቺን ማግኘት በሚችልባቸው አጋጣሚዎች በሙሉ ስለ ጤንነትሽ የሚጠይቅ ከሆነ እንዴት ነሽ ደህና ነሽ ወይ ነገሮች እንዴት ናቸው፣ ህይወት ነገሮች ሁሉ ሰላም ነው እያለ ነገሮችን ቼክ የሚያደርግ ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። በነገራችን ላይ አንድ ወንድ ስሜት ለሚወዳት ወይ ደግሞ ለሚያፈቅራት ወይም ደግሞ ከእሱ ጋር እንድትሆን ለሚፈልጋት ሴት ብቻ ነው እንክብካቤ የሚያደርገው። ከዛ ባለፈ ስለ ወንድ ሳይኮሎጂ ማወቅ ያለባችሁ ሴቶች፣ አንድ ወንድ ከማያፈቅራት ሴት ጋር ከማይወዳት ሴት ጋር እንደው በስራ ጉዳይ ሊያወራ ይችላል በሆኑ በማህበራዊ ህይወት ጉዳዮች በተለያዩ የሆኑ አክቲቪቲዎች ላይ ሊነጋገር ይችላል። ከዛ ባለፈ ግን ይሄ ዲፕ የሆኑ ወሬዎችን ማውራት አይፈልግም። ይሄ ጥልቅ የሆኑ አሉ አይደለ? ይሄ በተቃራኒ ጾታ መካከል ሊደረጉ የሚችሉ የመሳሳብ ስሜት ሊፈጥሩ የሚችሉ ንግግሮችን ማድረግ አይፈልግም። ስለ እውነት ነው ምነግራችሁ። በምን ማወቅ ማረጋገጥ እንችላለን የምትሉኝ ከሆነ እስቲ ክፈቱ፣ የሆነ ኮንቨርሴሽን ክፈቱ። አንድ ወንድ ፍላጎት ከሌለው መልሶቹ አጭር ናቸው። እየቆየ ነው ቴክስትሽን ሊመልስ የሚችለው ብዙ መገናኘት ላይፈልግ ይችላል። እንደዚህ እንደዚህ አይነት ነገሮች አሉበት። ከሚያፈቅራት ሴት ጋር ግን ሲሆን ወይም ደግሞ በጣም የሚወዳት አይነት ሴት ከሆነች በህይወቱ ላይ የሚፈልጋት አይነት ሴት ከሆነች ግን እሷን ለማግኘት ጥረት ያደርጋል። ቴክስቶቿን ቶሎ ቶሎ ሊመልስ ይችላል። ስለ ጤንነቷ እያንዳንዱን ነገር ያረጋግጣል። በአጠቃላይ ስለ አንቺ ህይወት ግድ ይለዋል ማለት ነው። ሲቀጥል ስለ ጤንነትሽ ብቻ አይደለም፣ ምንም አይቀረውም። ስለ አመጋገብሽ፣ ስለ አለባበስሽ፣ ስለሚሰሙሽ ስሜቶች ሁሉ ይጠይቅሻል፣ ማወቅ ይፈልጋል ስለ አመጋገብ ይስለሽ ይሄ ለምሳሌ ምን በላሽ ሁሉ ልልሽ ይችላል። በላሽ ወይ ቁርስ በላ ወይ ምሳተ በላ ወይ በላሽ ወይ ራት በላሽ ወይ፣ ከዛም አልፎ ተርፎ ምን ሁሉ በላሽ ሁሉ ልልሽ ይችላል እኮ። ምንም እኮ ላይ ጠቅሞ ይችላል። አንዳንዴ አሁን አልበላሁም እምትይው ከሆነ ምን ለማድረግ ይመስልሻል? ሊቆጣሽ ሁሉ ይሞክራል። ለምን ለምን አልበላሽም? ለምን እንደዚህ አላደረግሽም? ይሄ ወዳጆች ከፍቅር መነጨ ነው። እሺ፣ ለናንተ ማሳየት ከሚፈልገው እናንተ ሴቶች ወይ ደግሞ አንቺ በእሱ ህይወት ውስጥ ቦታ ያለች ሴት እንደሆንሽ ሊያሳውቅሽ ፈልጎ አይደለም፣ ግን ስሜቱ የፍቅር ስሜት ይሄ አንቺን የመፈለጉ ስሜቱ እንደዚህ አይነት ጥያቄዎችን እንዲጠይቅሽ ያስገድደዋል። ከመጠየቅም አልፎ ሊቆጣሽ፣ ሊናገርሽ ሁሉ ይችላል። ለምንድን ያልበላሹ ለምን ለምሳሌ በርቀት ላይ ከሆነ ያላችሁት ርቀት ፍቅር ላይ ከሆነ ያላችሁት፣ ለምን አልበላሽ? ምን በላሽ? ወይ ቢሻልኩ አልበላሁም። በትኩ መጥቶ እኮ አይበላሽም፣ ግን እንድት በይ ሊያስገድድሽ ይሞክራል? ለምን? በቃ ይወድሻላ፣ በቃ ያፈቅርሻላ። ፍቅር ነው። የማያፈቅርሽ ቢሆን አለምን ወር ሙሉ አትበይም። ወር ሙሉ ሳትበይ ለምን አትቀመጭም? ምንም አይመለከቱ፣ ምን አገባው። ስለዚህ እንደዚህ ዲፕ የሆኑ ጥያቄዎች ይጠይቅሻል፣ የሚወድሽ የሚያፈቅርሽ ከሆነ በላሽ ወይ ምን ተበላ፣ ለምን እንደዚህ አይነት ነገሮች አትጠቀሚም እንደዚህ አይነት ጥያቄዎችን ይጠይቅሻል። ሲቀጥል ስለ አለባበስሽ፣ ሴቶች በደንብ እንድታዳምጡ የሚፈልገው፣ አንድ ወንድ ስለ አለባበስ ሁለት አይነት አመለካከት አለው። የመጀመሪያው ከእሱ ጋር ስትሆኝ፣ አብረሹ ስትሆኝ እንድትለብሽለት የሚፈልገው ልብስ አለ። ለብቻሽ ስትሆኝ ደግሞ እንድትለብሽለት የሚፈልገው ልብስ አለ። ከእሱ ጋር ስትሆኝ ውብ ሆነሽ እንድትታይለት ይፈልጋል። ይህን በተደጋጋሚ ተናገር ያለው አምረሽ እንድትታይለት ይፈልጋል። ለምን ወንድ ነው፣ በቃ ብከ ከሱ ጋር አብረሽ በምትሆኝበት ሰዓት አንደኛ ለሱ ለራሱ ሲመለከትሽ ቆንጆ ሆነች ስትታይለት ውብ ስትሆኝለት ደስ ይሏል። ሁለተኛ ደግሞ በዙሪያው ለሚገኙ ሰዎች በአንቺ መኩራት ይፈልጋል። የኔ ሚስትኮ ቆንጆ ናት፣ የኔ ሚስትኮ ውብ ናት የሚባሉ ነገሮችን ማሳየት ስለሚፈልግ ከሱ ጋር ስትሆኝ ቆንጆ እንድትሆኝለት ይፈልጋል። ሲቀጥል ለብቻይ ስትሆኝ ደግሞ ማለት ነው እንደው ብትጪ ብትጪ ጆንያው ልብስ ደስ ይሏል። ለምን እንደዚህ እንደምላችሁ ልንገራችሁ። ወንድ የወንድን ሳይኮሎጂ ያውቀዋል። በተለይ የምታምር አይነት ሴት ከሆነሽ በጣም የወድሽ የሚያፈቅርሽ አይነት ሴት ከሆንሽ የሆነ ቆንጆ ሆነሽ የሆነ ፐብሊክ ላይ ብቻሽ እንድትሄጂ አይፈልግም። ለምን ሌላ ወንድ ሊያወራት ይችላል ሊያናግራት ይችላል የሚል አይነት ስጋት በውስጡ ሊያድርበት ይችላል። ስለዚህ አንዳንዴ ለምን እንደዚህ ይህን ላለ ለብሻለሽ ምናምን ብሎ እንትል ይል ይችላል ትንሽ ሊናገርሽ ይችላል። ከሱ ጋር ስትሆኝ ግን በጣም ቆንጆ እንድትሆኝለት ነው የሚፈልገው እንድታምሪለት ነው የሚፈልገው ምናምን ማለት ነው። ስለዚህ ለአንዳንዶቻችሁ ላይመስላችሁ ይችላል ግን ይህንን የሚያደርግበት ምክንያት አለው። በቃ ስለሚወድሽ ነው ስለሚያፈቅርሽ ነው። ሌላ ሰው እንዲያይብሽ አይፈልግም ማለት ብቻሽን ሆነሽ ሌላ ወንድ እንዲያይበት አይፈልግም። ከሱ ጋር ስትሆኝ ደግሞ ቆንጆ ሆነሽ ውብ ሆነሽ እንድትታይለት ይፈልጋል። ሰውስ በአራተኛ ደረጃ ስለሚሰሙሽ ስሜቶች ስለ ሊሆን ይችላል፣ በውስጥ ስላም ይሄ ፊሊንጎች አሉ አይደለ? አሁን ደስተኛ ነሽ አይደለሽም ወይ ተከፍተሻል ወይ ምናም የሚባሉ ነገሮች አሉ አይደለ? ምን ይሰማሻል? ነገሮች ሲቀጥል ደብሩ የሆነ የደበረሽ ቀን ለማዝናናት ጥረት ያደርጋል። የሆነ የከፋሽ ቀን ከጎንሽ ለመሆን ጥረት ያደርጋል። የተደሰትሽ ቀን ከጎንሽ አብሮሽ ሆኖ ደስታሽ ተካፋይ ይሆናል። ብቻ እንደዚህ አይነት ካን ነገሮችን የምትመለከችበት ከሆነ ትጠረጥር ይወድሻል። ምናልባት ላይመስላችሁ ይችላል ግን ስለሚወዳችሁ ነው። የሆነ ቆም ብላችሁ የሆነ መጠየቅ አለባችሁ። ሁለተኛ ጥፋት እያጠፋሽ ራሱ አብሮሽ ለመሆን የሚፈልግ ከሆነ የሆነ የማይጨክንብሽ አይነት ነገር ከሆነ ጥፋት ሁሉ አጥፍተሽ እኮ ነው የማውራሽ። በሆነ በተለያዩ ምክንያቶች የሆነ ጥፋት በደል ሰርተሽ ግን አብሮሽ አሁንም ለመሆን ፍቃደኛ የሚሆን ወንድ ከሆነ በቃ አለ አደለ፣ እቅፍ የሚያረግሽ መቶ አጥፍተሽ እኮ ነው የማውራሽ። አጥፍተሽ የሆነ በቃ አለ መቶ እቅፍ የሚያረግሽ ከሆነ በቃ እናት፣ ለምንድን እንዲህ ታደርጊያለሽ? ለምንድን እስተሰርያለሽ? የእኔ ፍቅር የእኔ ቆንጆ ውዴ ማሬ እንደዚህ ባታረጊ ምን አለበት እያለ ጥፋቶችሽን ወደ ፍቅር ቀይሮ ካንቺ ጋር ለመሆን ጥረት የሚያደርግ አይነት ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። እንዲሁም ደግሞ አንዳንድ መደረግ የሌሉባቸው ቦታዎች ላይ እየተገኘሽ መገኘት የሌሉብሽ ቦታዎች ላይ እየተገኘሽ ማድረግ የሌሉብሽ ቦታ ላይ እየተገኘሽ ለአንቺ ጥብቅና የሚቆም ከሆነ ዘብ የሚቆም ከሆነ ብዙዎች ሲወቅሱሽ ወይ ደግሞ ይሄ መጠቋቋሚያ ሲያደርግሽ እሱ ግን ከቨር ሊያደርግልሽ የሚሞክር ከሆነ በተወሰን ያህል የማይጨክንብሽ አይነት ነገር ከሆነ አትጠራጠሪ ይህም ወንድ ያፈቅርሻል። ምንም ጥርጥር የለውም። ሶስተኛ የምነግራችሁ ይህም ቪዲዮ ላይክ እንድታረጉ ነው። ላይክ አርጉ ስ ባቃችሁ፣ ለሌሎች ይድረስልኝ ቫይራል ይውጣና ሌሎች ጋር ምን እንዲደርስ፣ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ፣ የመጣችሁ ሰዎች ምሰራቸው ቪዲዮች ይደርሳችኋል። ፕሊዝ ይህም ቪዲዮ ላይክ አድርጉልኝ። እየገፋሽ ሶስተኛ የምነግራችሁ እየገፋሽ አብሮሽ ለመሆን የሚጥል ከሆነ በቃ አልፈልግም ሁሉ እያልሽ በሆን ያህል ልክ የሆነ ነገር የፍቅር ፊሊንግ እንዳለ ሁሉ አንቺ ገብቶሽ፣ እየገፍ ለመግፋት ሁሉ እየሞከርሽ በቃ በቴክስት ሊሆን ይችላል፣ እያወራችሁ በስልክ ሊሆን ይችላል፣ በአካል ሊሆን ይችላል። ብቻ የሆነ ነገር ተረድተሽ አንቺ እሱ ግን በሆን ያህል ልክ አንቺ እየገፋሽው እሱ ደግሞ ወደ አንቺ ዝም ብሎ የሚቀርብ ከሆነ የሚመጣ ከሆነ ያው በሌላ አማርኛ ምንድን ነው የሚባለው? በጣም ጠያቂ አይነት ወንድ ከሆነ ማለት ነው። እንደዚህ የሚያደርግ ወንድ ከሆነ እርግጠኛው መናገር እችላለሁ ይወድሻል በቃ ይፈልግሻል ስለሚፈልግሽ ነው ወደ አንቺ የሚቀርበው የሚጠጋው እንጂ ማይፈልግሽ ቢሆን ወይ ደግሞ ከእሱ ጋር አብረሽ እንድትሆኚ ማይፈልግ አይነት ነገር ቢሆን አረ ዞር ብሎም ቼክ ነው የሚያደርግሽ ምንም ለምን ለምን የፈለግሽውን ነገር አታደርጊም ምንም ነው ምንም አይመስለው ግን እየገፋሽው አንዳንዴ በግልጽ አማርኛ ሁሉ አልፈልግህም ሁሉ እያልሽው ግን ደግሞ ገፍቶ የሚመጣ አይነት ሰው ከሆነ አተጠራጠሪ ለአንቺ የተለየ ስሜት አለው ይወድሻል በስተመጨረሻ አራተኛ ላይ የምነግራችሁ ይሄ ዋና ነገር ነው። ይሄ ዋና ነገር ነው። እቅዶቹንም የሚነግርሽ ከሆነ ምንም እኮ የፍቅር ግንኙነት ሳትጀምሩም ሊሆን ይችላል፣ ጀምራችሁም ሊሆን ይችላል። ገና ላንቺ ፊሊንግ እያሳየ ባለበት ሰዓት ላይ እቅዶቹን የሚነግርሽ ከሆነ ማለት በህይወቱ ላይ ሊያሳካቸው የሚፈልጋቸውን ሊያደርጋቸው የሚፈልጋቸውን ነገሮች ይሄንን ማድረግ እፈልጋለሁ፣ ይሄንን ነገር ማሳካት እፈልጋለሁ እያለ ስለ ፊውቸር ፕላን ሁሉ አንዳንዴ አንዴ ሊያወራሽ ይችላል። በቃ በሌላ አማርኛ እየነገረሽ ያለው በሱ ህይወት ውስጥ አንቺ ወደ ፊውቸር ፕላን ውስጥ ገብተሻል እየከተተሽ ነው ማለት ነው፣ እንጂ አንድ ወንድል እንደ ምንም ስሜት ከሌለው እንዴት ነው የወደ ፊት ፕላኑ የሚነግርሽ? እንዲያድርጌ እንዲያሳክቼ ምናምን አራይልሽም። ስለሚወድሽና ስለሚያፈቅርሽ ግን የሚንቀሳቀስባቸውን እንቅስቃሴዎች እርምጃዎቹም። በዚህ አጋጣሚ አንድ የምነግራችሁ ነገሮች ባለትዳሮች ካላችሁ፣ ወደ ፊት ወይ ደግሞ ለማግባትም ታስቡ ሰዎች ካላችሁ፣ ባልሽ የሚሰራውን ስራ ማታቂ፣ የገቢ ምንጩንም ማታቂ አሉ በጣም ብዙ የሚያጋጥሙ ሰዎች አሉ። ምንም በቃ ባሏ የሚሰራውን ስራ ማታቃለች፣ የገቢ ጀገቢ ምንጭን ማታቅ፣ ፋይናንሱን ሁሉ ማያውቁ፣ አረ በጣም ብዙ ሰዎች አሉ ወዳጆች። እንደዚህ አይነት ወንዶች አደገኛ ወንዶች ናቸው። እውነ የእውነቴን እንምላችሁ ስለዚህ